አንቺስን መፈጠትሽ አራቀች ከጎኔ ብዙ ነው ገፍክሽ፣ የገዛበ አስታራቂስ የለም ወይ? ሀይ የሚለን ሰው ገላጋይ። ቀናት አለፉ ተኮራርፈን ምመፍታቱ ነው የሚላት አንዳንድ ነገሮችን በመካከላችሁ በተፈጠረ ጉዳይ አሁን ብቻሽን ተለትለሽ መምጣተሽ እሱ እዛ አንቺ እዚህ መምጣተሽ በዚህ ደረጃ በዚህ ሁኔታ ላይ እያለሽ የትንሽ ትዳር ከባድ ነው። ትዳር ትልቅ ነገር ነው። እግዚአብሔር አገናኝቷችሁ መልሳች በትንሽ ነገር እንደገና ደግሞ በማይሆን ነገር ላይ እንዲህ ያለ ነገር መኖር ጥሩ አይደለም ይላል። ስለዚህ ወደ ነበራችሁበት ወደ ቀድሞ መለወጥ ወደ ቀድሞ መቀየር ወደ ቀድሞ ሀሳብ መምጣት እንጂ እዚህ ላይ መረራቅና መራራቅና ሌላ አይነት ቤዛ መፍጠር ተገቢ አይደለም። ትናንትና አብርሽና ሩታ እንደተገናኙና አብረው እንግዲህ ትውስታቸውን እንዳሰቡትና ሁለቱም የሚቆጫቸው ነገር እንዳለ በተለይ በሩታ በኩል አሁንም ይህንን ነገር እንደምትፈልገው ፍንጭ ሰጥታለች፣ አሳይታለች ግን እናንተ ያልሰማችሁት እናንተ ያላያችሁት የተፈጠረ ብዙ ነገሮች ነበሩ። ለምን ይፋ እንዳላደረጉት አላውቅም። ነገር ግን ይህን ነገር ሳውጣውና ስናገረው እኔ ደግሞ በጣም እያዘንኩ ነው። ያው እነሱ ባይፈልጉትም ብዬ አስባለሁ። ግን ለምን ይፋ ማድረግ እንዳልፈለጉት አይዶን ነው አላውቅም። ነገር ግን ብዙ ነገሮች ተፈጥረዋል። በተለይ በሩታ አባትና በአብርሻ አባት መካከል እንግዲህ ሁልጊዜም እኛ የምንናገር የነበረው ይሄ ነገር ትልቅ ሰው ይግባበት ትልቅ ሰው ሲገባበት ቢያንስ ይነጋገራሉ። እንደ አዋቂ ሲገባበት ገባቸው አደለ? ከብዙ አንግል ነው የሚያየው ምክሩም ቀላል አደለም። የትዳርም የምንም ኤክስፔሪያንስ አላቸው ብለን ጋሽዬ እና የሩታ አባት እንዲገናኙ በጣም ትልቅ ትልቅ ትልቅ እንትን ስናደርግ የነበረው እኛ እንደ ቀልዳት እኛ ለእንትን ብለን አልነበረም ግን መስቀድመን ስንናገር የነበረው ይሄንን ነው እና ብዙ ነገሮች ተፈጥረዋል። ያንን ደግሞ ከቡታጅራ እናንተም የምትሰሙት ይሆናል ማለት ነው። የተፈጠረውን ነገር ቀላል ነገር አይደለም የተፈጠረው። የሩታ አባትና ጋሽዬ ተገናኝተዋል። የት? ሩታ ቤት። አብርሃምም እናንተ እንዳያችሁት ቡታጅራን ድረስ እንዲመጣ የተደረገበት ዋና ምክንያት አለ። እንግዲህ ሳምንት ባልሞላ ጊዜ ውስጥ እንግዲህ ወደ ቡታጅራ እንዲመለስ ተደርጓል እንደዛም የሆነበት ምክንያት እነ ሩታ ቤት ትልቅ ትልቅ ከሽምግልና ምንድነው፣ ታገቢኛለች፣ ልጅ ጥያቄ ከሽምግልና ያልተናነሰ ትልቅ ፕሮግራም ነበር፣ የእርቅና የመነጋገር ሁለቱን ለማስታረቅ በቃ እኛም ስንላቸው የነበሩ አባቶች ተገኝተው ነበር። ስለዚህ የተፈጠረው ነገር ከዛ ስሙትና ከዛ ደግሞ እኔም አንዳንድ ሀሳቦችን አነሳለሁ በተለይ ደግሞ እነሱ ለምንድን ነው ይህንን ነገር ማውጣት ያልፈለጉት የሚለውን ነገር መጨረሻ ላይ ትሰሙታላችሁ ነገር ግን ከቡታጅራ የደረሰኝን ነገር ስሙት አዳምጡት ሄሎ ሄሎ ሱሪ ሄሎ አቤት እንዴት ነው ደህና ነሽ ወይ አለን ምንድን ነው የመጥፋት ይጠፋል ሁሉ ሰላም ሁሉ ሰላም ምን አዲስ ነገር አለ ዋናው ጤና ነው። ምንም አዲስ ነገር የለም። ዋናው ጤና ነው። የት ነህ? እዚሁ ነህ አይደል? አይ እዛ። አትቀልድ። ሄድክ እንዴ? አዎ። ወይኔ፣ በእናትህ ሳላገኛ አትሄድም ብዬ ነበር። መቼ ሄድክ? እውርለት። ኧረ እባክህ በእውነት፣ እንዴት አል እንትን አላልከኝም፣ አልነገርከኝም ነበር ብላይ ቴሌግራም ላይ አራባክ አራት ባክ። ወይኔ፣ አላየሁትም። በስመ አማን ነው? አለ፣ አላየሁትም። አገኘሃለሁ ብዬ ነበር ደግሞ ሰሞኑ ወይም ትንሽ አልተመቻቸልኝም፣ በራሴ ጉዳይ ተወጥሬ። አማን ነው አለን አለን። ምን አዲስ ነገር አለ? ስራ እንቅስቃሴ አሪፍ፣ ስራ እንቅስቃሴ ምናምን አሪፍ አሪፍ። አለን አለን። ምን አዲስ ነገር አለ? ትላንት እንደ ሽምግልና ምናምን ነገር ነበረ። ኧረ እባክህ! አዎ የምር ነው። የት የት? ከሁለቱም ቤተሰቦች መጥተው ነው። ኧረ እባክህ! ምን እነ አብርሃም ጋር? ኧረ አይደለም፣ እነ ሩታ ቤት ምናምን፣ እነ ሩታ ቤት ነው። እነ ሩታ ቤት አዎ፣ አባቱ አስጠርተው ነው የሚሆነው ማለት ነው። የሁለቱም ቤተሰቦች ነበሩ። ያው አብርሃምም እኮ ቡታጀራ ሄዷል። ና ግራ አጋባኝ። እኔም ድንገት እዛ ሳየው ጊዜ የሆነ ነገር ጠርጥሬ ነበረ ከመስቀል በኋላ እዚህ መቶ ተመልሶ ቡታጀራውን ትናንትና ቪዲዮ ላይ ትዝታችንን የሚቀሰቀሰው ቦታ ምናም ብለው የሰሩ ቪዲዮ ላይ እዛ ሳየው ሳልጠረጠር አልቀረውም ነበር። ምን ተፈጠረ? በና እስኪ ንገረኝ ያለውን ነገር ያው በቃ አብረው ለማስታረቅ ምናምን በቃ እንደ ሽምግልና ሪከርድ ላድርገው መሰለኝ አይደል? ችግር የለም። ዝም ብዬ ሪከርድ ላድርገው። እሺ፣ እሺ፣ ቀጥል ንገረኝ። ያው አብረው ሁለቱም ቤተሰቦች እንደ ሽምግልና በሉ፣ የመጀመሪያ ጋብቻ በሉ፣ በጣም በቃ እንትን ሲወያዩ ምናምን ነበር። ያው ኦኬ፣ እነ ጋሽ ቤተሰቡ ተነጋገረ። አቤት ያድሮም ኮኛ ሽማግሌ መግባት አለበት እንደዚህ። ቤተሰቦቻቸው አሁን አባቷ፣ የሩታ አባት ትልቅ ሰው ናቸው። እሳቸው ብቻቸውን ነው። ላፊክስ ማድረግ ይችላሉ። አየ እንዲህ ሲገባ እና ቤተሰቦቻቸው ተነጋገሩ ተነጋገሩ። አ ታዲያ ለምንድን ነው እነሱ ይፋ ማድረግ ያልፈለጉት? በእናትህ እሱም አልገባኝም። እዛ ባህል ሴት ነበር ማቃት እና እሷ እንደነገረችኝ በአብርሃም ተንበርክኮ ይቅርታ ሲል ነበር ምናምን። በጣም በቃ ከውስጥ ውስጡ የምታውቃት ልጅ ምን አለች? በእናትህ በቃ በጣም እሱ እንደውም ይቅርታ እየጠየቀ ነበር ምናምን እና በጣም በቃ ይቅርታ አድርጉልኝ ብሎ በቃ ተንበርክ ኮላሽ ጠይቅ ነበር ነው ያለች። አዬ አሁን በእርቅ ተዘግቷል ማለት ነው ያለው ነገር፣ እነሱ ይፋ መውጣት አልፈለጉም እንጂ በእርቅ ተዘግቷል ማለት ነው በለው። እንዴት ሽምግልና ነበር ምናምን ስትል በጣም የአብርሃም ቤተሰቡ ሙሉ መጥተዋል ማለት ነው፣ የአብርሃም የሩታም ነበሩ። በቃ እንደ አንድ ስተውቅ ነው የሚመስለው። እንዴት ግን ለምን ይፋ ማድረግ እንዳልፈለጉት ነው ትንሽ ግራ እየገባኝ ነው። ቢ ምናልባት እነሱ ያቀዱት ነገር ይኖራል ሊኖር ይችላል። ግን እስከ ዛሬ ግን እኛ እኮ ስንናገር የነበረው ይህንኑ ነበረ። ጊዜ ትልቅ ሰውና ቤተሰብ ሲገባ ነገሮች ፊክስ የማድረግ ፕሮባብሊቲያቸው በጣም ሰፊ ነው እና እነሱም ሲጀመርም ጓደኞቻቸውን እያስገቡ ነበር ሲበጣበጡና፣ ጓደኛ እንዳስታራቂ ሊሆን አይችልም። የአንዱን አመለካከት የአብርሃም ጓደኛ ከሆነ ወደ አብርሃም ነው ሳይድኙ ይዘው ትክክል የዛችን ከሆነ እና የፋውን። ታዲያ እንዴት እንትኑ የፍቺው እንትን ፍርድ ቤት ምናምን የተባለው ነገር ሊቋረጥ ነው ማለት ነው። በእንደዚህ አይነት ከስምንት ደርሷለን ይፋ ለማድረጋቸው ገርሞኝ ነው እንጂ በጣም ቤተሰቡ ምናምን ትሰውን ትሆኑ ብዙ ሰዓቱን ላፈሽቶ እኔ አላውቅም። እንግዲህ አሁን እኔ አሁን እንደዚህ ከዚህ በፊትም እኔ አሁን ይሄ ፕሮግራም እንዳለ እንዲህ ቤተሰብ ሊያስታርቃቸው ምናምን እንደሚችል እህቷን ፍንጭ ሰጥታለች። ከዛም ቀደም ደግሞ እኔ ተናግሬያለሁ። ወታጀራ ሊገናኙ ነው ቤተሰቦቻቸው ሊያስታርቋቸው ነው የሚል ነገር እንትን ብያለሁ። አሁን ዘግይቶ ቢሆንም እኔ አስቀድሜ አቅ ነበር ይሄ ነገር እንደሚሆን ማለት ነው እንደሚታረቁ አስቀድሜ ተናገሬ ነበር እና እኔ ይፋ ማድረግ ለምን እንዳልፈለጉት አልገባኝም። መጨረሻው ያ መሆኑ እየታወቀ እናንተን እየተባለ የትናንትናውን ሽምግልና ለምን ይፋ ማድረግ እንዳልፈለጉት አልገባኝም። እኔ እንጃ እሱም አልገባኝም። መች ትመለሳለህ አንተ? እኔ እንጃ አላውቅም። በቅርቡ መመለስ አይቀርም። እስኪ በቃ ያለውን ነገር ይሄን የምናደርገው ገባ ምንም የሰውን ገበና ና የሰውን ትኩረት ዝም ብለን ማውጣት ምንም ትርጉም ላይሰጦ ይችላል። ለአንዳንድ ሰው ግራ ሊያጋባው ይችላል። ግን ቢያንስ ተመልካቹ እነሱን የሚከተላቸው ያው መጠየቁ ስለማይቀር ምንድነው መፍትሄው፣ ለምንድነው ቤተሰብ የማይገባው ምናምን እያሉ ይጠይቁኛል። እና ለእነሱም መልስ ለመስጠትና ያለውን እውነት እነሱ የደበቁትን ያለውን እውነት እነሱንም ካልጎዳ ሰው እንዲያውቀው ለማድረግ ነው። እንደዚህም አድርገው የተለየ አላማ ኖሮ ምናምን አይደለም። በቃ በጎነቱን መልካም እርቅ ነው። እርቅ ደግሞ ቢነገር መልካም ነው እንጂ አይከፋም፣ አይጎዳም እና ያንን በማሰብ ነው። በጣም አመሰግናለሁ። አዲስ ነገር ካለ ንገረኝ። የሆነ ስልክ ስለሚችል ያኛውን እሺ እሺ ቴንክ ዩ በጣም አመሰግናለሁ። እሺ መልካም። ያው እንግዲህ እንደሰማችሁት ነው። እኛም ቀድመን ስንናገር የነበረው ነገር ዋናው ነገር አዋቂ ሰው ይግባበት፣ አዋቂ ነው ለእነሱ መፍትሄ ሊኖረው የሚችለው ብለን ስንናገር የነበረው ነገር፣ ግን ነገሮች እየከረሩ ሄርሜላም ዙሩን እያከረረችው ብዙ ነገር እያደረገችው እስከ ፍቺ ደርሶ ነበር። ነገር ግን አሁን ላይ ግን ምንም ጫፍ ላይ ሊደርስም አስራ አንደኛው ሰዓት ላይ ቢሆንም የሩታ እናትና አባት ከአብርሽ ጋር ቤተሰብ ጋር ተገናኝተዋል። በደንብ አውርተዋል። የነበረውን ነገር እንግዲህ ሙመንቱን ሰምታችኋል፣ እና አብራም ይቅርታ እንደጠየቀ ነው። ያው እሱ ሁልጊዜ ይቅርታ እንደጠየቀ ነው ታይተናል። ያው ትንሽ የሩታ ልቧ ደንድ ነው። እንዲጨክን ያደረገበት ደግሞ አንደኛው የእሱ ያደረጋት ነገር ነው እና ብዙዎቻችሁ ይህን ነገር ትኩረት ሰጠ እንትን ስንልበት ግራ ትጋባላችሁ። ነገር ግን ዋናው ኢሹችን ዋናው ሀሳባችን፣ ዋናው እንትናችን እነሱ ስምምነት እንዲያደርጉና ነገሮች በእርቅና በሰላም እንዲጠናቀቁ ካለን በጎ ምኞትና ቅን ሀሳብ የተነሳ ነው እንጂ ሌላ የተለየ ዓላማና ተንኮል ኖሮን አይደለም። እኛም እንዲታረቁ ከመፈለግ ነው። ነገር ግን እነሱ ትናንትና አንድ ቪዲዮ ሰርተዋል። እንግዲህ ለመታረቃቸውም አንድ ፍንጭ ነው ብዬ ነው ማስበው ከቡታጅ ከአዲስ አበባ ድረስ ሄዶ እዛ ይህን ቪዲዮ ሲለቅ እንግዲህ አስቀድሜ እንደነገርኳቸው አዲስ አበባ እንደሆነ ብዙም ታውቃላችሁ እናንተ ብዙ የለቀቁትን ቪዲዮ አለ። ፊልምም ርቃት ላይም ነበሩ ከነጽጌ ጋር ምናምን እና የነበረበት ድብርት የነበረበትን ሁኔታ አይተናል። ነገር ግን አሁን ላይ ቡታጅራ ሄዶ እንደታረቁና ነገሩም በሰላም እንደተጠናቀቀ ነው የደረሰ መረጃ። አይዶን ነው እነሱ ዛሬም ሊለቁት የሚችሉት ይሆናል። ካልለቀቁትም እንግዲህ ያለውን ነገር እናንተ እንድትረዱት እንድታውቁት ካለኝ ህሳብ የተነሳ ነው እኔም ይሄን ነገር እያደረስኳችሁ ያለሁት ማለት ነው። እና ውድ ቤተሰቦቼ እናንተም ምክርና ሐሳብ አስተያየቶቻችሁን ስጡበት። ምን ይመስላችኋል? ምን ሐሳብ አላችሁ? እውነትም አዋቂና አባት ሲገባ ምን ያህል መፍትሄ እንደሚያገኝ ነገሮችን አይተናል። በሰዓቱም እንግዲህ የሩታ አባት ተቆጥተው እንደነበረ፣ ልጄ በብዙ ተሸማቃለች፣ ብዙ ጊዜ አልቀሳለች፣ በእንደዚህ ባለችበት ሁኔታ ላይ እንዲህ መሆን አልነበረባትም ሲሉ ነበር። የሩታ እናትም በጣም ትልቅ ነገር ነው የተናገሩት። ሁለቱ እንዲስማሙና እንዲታረቁ ካላቸው በጎ ምኞት ነው። ትዳር እንዳይፈርስ ካላቸው በጎ ምኞት ነው። እና ይህን ሲያደርጉ የነበረው ኤኒሃ ውድ ቤተሰቦች፣ ያለውን መልእክትና ሀሳብ ለእናንተ ለማድረስ ሞክረናል። በሌላ ደግሞ ምርጥ አነቃቂ ቪዲዮ ይዤላችሁ መጣለው። የደረሱበትን ነገር የተሰማነው ነገር ካለ ለእናንተ ከወዲሁ ማደርሳችሁ ይሆናል ማለት ነው። ወዳችኋለሁ ያለው ይሄ ነገር ይሄን ይመስላል። እነሱ ለምን ይፋ እንዳደረጉት እንዳላደረጉት አላውቅም። ሜቢ አሁን ከሰሞኑን ወይ ዛሬ ወይ ነገር እንግዲህ ይለቁታል ብዬ አስባለሁ። ካላቀቁትም ደግሞ ያለቀቁበት የራሳቸው መንገድ ሊኖራቸው ይችላል። እሱንም ደግሞ ከሰማውና መረጃው እናንተም ካላችሁ ከእናንተ ተቀብዬ ለእናንተም ማደርስ ይሆናል። ወዳችኋለሁ ባይ